አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝዝ ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰቦ ነው። እንግዲህ የቦታ ጀራ ውሸታሞች ማለት ነው። አገሰሳሞች ማክሰስ እንጂ ነውር የሚባል ነገር ማያውቁት ማለት ነው። በተለይ አብርሽ ተብዬው ማለት ነው። ለሚስትህ እባብ፣ ለቤትህ እባብ፣ ለውጭ ሰው ግን በጣም መልካም ጥሩ ሰው ናት ማለት ነው። በጣም ነው የምትገርመው ማለት ነው። እውነት ምን ነው አንተ ሁለት አመት በሙሉ ስታለቅስልህ ስትሰደብልህ ስትረገጠልህ የከረመች ሚስት የደስታዋን ቀን ለምንድን ነው የደበከው? የምደብቅበት ምክንያት ምንድን ነው? ምክንያቱም የአንተ ድራማ እንዳይበላሽ ውሽምትህን እንዳትሄድብህ ነው አደል የደበከው። የሩታን ፕሮግራም እስቲ ለሰው ለሰው ወርቅ ነው እኮ ለሰው ታሽቃብጣለህ፣ ሰውን ታሳድጋለህ። ነገር ግን የአንተ ደስታና የሚስትህን ደስታ ልትደብቅ እንዴት ቻልክ ማለት ነው። ይሄ የተመለከታችሁት ይሄ የሚያገሱት ማለት ነው። እውነቴ ነው ምላችሁ። የመስቀል ፕሮግራም እኮ ሊሉ ይችላሉ። በነገራችን ላይ ቪዲዮ አይለቀቅላችሁም እወቁ። ይሄን ማለት ነው አብርሽ ቪዲዮ ከለቀቀ ምክንያቱም ስራው ይበላሽበታል፣ ድራማው ይበላሽበታል፣ ውሸቱን ይበላሽበታል ማለት ነው። እኔ እውነቴ ነው ምላችሁ እንደዚህ አይነት ብር ካፊንጫ አይውጣ ወላሂ ነው የምላችሁ። ካፊንጫ በዚህ ናክል ለብር ተብሎ እራስን ማርከስ እውነት ቤተሰብን ማርከስ ቤተሰብን በውሸት መጣል እራስን ስንት ታማኝ የሆኑ ኦዲየንሶቹን ስንት የሚወዱት ኦዲየንሶቹ የነበረው አብርሽ ማለት ነው በዚህ ናክል በውሸት ማለት ነው። ሲቀጥል እርጉዝን ሴት እያስለቀሰ ትላንትና ለራሱ አሞኛል ደክሞኛል ተጨነቅ ያለው አጃ ካልጠጣሁኝ አልተሻለኝም ሄርሚላ ነው ስታሸኝ የሚሻለኝ ሄር ሚላነው ስስመኝ ስታሻሸኝ፣ ዝሙትን ዝሙት ስሰራ ነው እኔ ደስ የሚለኝ የሚል ልጅ ማርክ ቤት ግን፣ ሩታን እንደዛ እያስለቀሳት ማለት ነው ያንን ሁሉ እምባ እያረገፈች ለብር አያቸዋል በሆዷ ልጁን ይዛ ማለት ነው። በጣም ክፉ ነህ እውነት አብርሽ። እንደዚህ እኛ እኮ በጣም የዋህ ነው፣ በቃ ምስኪን ነው አነጋገር አያውቅበትም። ስንነበር ግን በጣም እባብ እባብ ነህ እውነቴ እባብ ሰርግና ሞት እኮ አንድ ነው። ሲቀጥል ሚስትህ ስንት ጊዜ ነው ከቤተሰቧ ሳትገናኝ ፕሮግራም ሳታዘጋጅላት እየተባለች ስሟን አደባባይ ላይ እያጠፋህ ማለት ነው። ከመጀመሪያ ጀምሮ ፍቅር የፍቅር ጥያቄ ያቀረበች ሲቀጥል ደግሞ እራሷ በራሷ ጊዜ ፍታኝ አለች ብላ ስትረገጥ፣ አንተ ግን ለድራማና ለውሸት ምን አይነት ልጅ ነህ ግን? አንተን እኮ ሩታ እውነቴ ነው ምላህ አምናህ የመጣችሁ ለዚህ ነገርህ አልነበረም። ታማኝ ሆነል ታማኝ ይሆንልኛል፣ አባት እናት፣ ወንድም እህት ይሆነኛል ብላ ነበር አንተ ጋር የመጣችሁ ማለት ነው። እያንዳንዳችን እኮ አንተ የምትሰራው ነገር እናውቃለን እውነት ነገር ግን ምንም ብናወራ ምንም ቪዲዮ ብንሰራ ያንተን ሚስጥር እና ያንተን ገመና ማውጣት አንፈልግም። ምክንያቱም ብዙ ነገር አሳልፈናል ከአንተ ጋር ብዙ ነገር አይተናል። አንተ ግን ሼም የሚባል ነገር አታውቅም። ይሄንን ነገር ለኦዲንስ ይገባዋል ወይ በኦዲንስ ነው ወይ እንደዚህ ደረጃ የደረስኩት በሚስቴ ነው ወይ አትልም። ነገር ግን የእሷን ደስታ እየደበክ የእሷን አላማዋን እየደበክ ሩታን የሚያስደሳታትና በተመልካች መልክ ዘንድ እንኳን ተደረገላት ይሄንን ማድረግ እንኳንም አየርሽ ለአንቺ ይገባሻል እንዳትባል እና ጥሩ አመለካከት እንዳይኖራት የሩታን ጆሮ ትደብቃለህ፣ የሩታን ደስታ ትደብቃለህ። ግን የሩታ መጥፎነት አምጥታ አደባባይ ላይ ታሳያለህ። እኔ ታምም ያለው ብላ ሶፋ ለሶፋ ትንከባለላለ። በዚህን ያክል ውሸት ማን ነው ያስተለመደ? ለነገሩ ውሸት ከመጀመሪያም ጀምሮ ነው በአንተ የተሰፈረው ዛሬ አይደለም። እኛ የሚገርመን ግን አሁን አሁን ስለምናቅህ ነው። እኔ እውነቴን አምላችሁ አሁን አሁን ነው የአብርሽ ማንነት ያወቅኩት ማለት ነው። በፊት በጣም መልካም ጥሩ እንደሆነ ነበረ ማቀው ግን በዚህና እባ እባብ መሆኑ እኔ እንጃ። ለካ እኔ እኮ በዙሪያው ያሉ ልጆች እንዴት ነው አነጋገር የሚመጣላቸው እንዴት አስበው ነው እላለሁ። ነገር ግን እሱ ያላቸው ነገር ነው የሚሉት፣ እሱ የተናገራቸው ነገር ነው። ይሄንን ተውኑ ስለሚላቸው ነው የሚተውኑት ማለት ነው። ትላንትና ራሷ ላያችሁም እንዴ? ትላንትና ቪዲዮ ላይ የነበረው ልጅ ማለት ነው፣ እኔ ስሙ አላቀውም። እንዴት ነው አሁን እዚህ ጋር የሚጎራረሰው ማለት ነው? ያኛው ከብሩክ የብሩኬ ጓደኛ ደግሞ ማን ነው? አንደኛው ይሄ ነፃነት ባለፈ የፍቅር ጥያቄ ያቀረበላኝ ብላ ምትለፈልፍ የነበረችው ማለት ነው። እሱ ልጅ ከብርሽ ጋር ጥላን ነበሩ፣ ከአቢላ ጋር ጥላን ነበሩ። እንዴት አሁን ተገናኙ ማለት ነው? የእናንተ ስራ እኮ በጣም ይገርማል። ምን አለ ግን የልጅቷን ደስታ ባትደብቅ ምን አለ ለአንድ ቀን እንኳን ስራውን አቁመህ እኔና ሩታ ታርቀናል በቃ ብለህ መልሰህ ስራውን ብትጀምር። የለመትክበት እኮ ነው ስራው። ለአንድ ቀን እንኳን ታርቃችሁ ደስታዋን የደስታችን ቀን ነው፣ ቅልቅል ገብተናል፣ ሰላም ልናሳልፍ ነው ብለህ ከዛ በኋላ እንዳሻህ ብዘለ። ሚዲያ እኮ ያንተ ነው። ምክንያቱም ነውር የሚባል ነገር አታቅም፣ ሽም ነው ይሄ ነገር አታቅም። እንደፈለግከ ነው የምትኖረው ምክንያቱም በአንተ ህይወት እኮ አንዳንዳችሁ አላችሁ እኮ፣ አብርሽ ምን ያርጋችሁ፣ አብርሽ ምን ያርጋችሁ፣ አብርሽ ይስራበት። አወቃችሁ ሚዲያ ላይ አንድ ሰው ቪዲዮ ሊሰራ ሲለቅ አስተያየት እንዲነገርበትና ትምህርት እንዲሆን ነው እንጂ ዝሙትን ሊያስተምር አይደለም። ይሄ እየመረራችሁን ዋጡት። በቀን አይደለም አራት አምስት ጊዜ ነው ቪዲዮ የምንሰራበት ማለት ነው በአብርሽ። ምክንያቱም ለምንድን ነው ዩቱብ የሚሰራ ውስጥ ንገሩን። ምን ለማለት ነው ዩቱብ? እሺ እንደዛ ካላችሁ ለምንድ ነው ሂዳችሁ ኮሜንት ምትኮምቱት? ለምንድ ነው ሂዳችሁ እቤቱን ምታዩት ማለት ነው? እናንተስ እናንተ አሽቃባጭ የዝሙት ተባባሪዎች ማለት ነው። እናንተ አብርሽ እንኳን ዝሙት በአደባባይ አልጋ ይዞ እንኳን ቢመጣ እንኳን እናንተ አብርሽ ጀግና ነው ስሉታላችሁ እንጂ ይሄንን ነገር ያስጠላል፣ ይደብራል አትሉትም። ዛሬ እኛ ይደብራል ያስጠላል ስንላችሁ ጨጓራችሁ ይለጣል። ይለጥ፣ በደንብ አድርጋችሁ ጠጡ ወተት ማለት ነው። ለምን እልም አይልም ጨጓራችሁ ማለት ነው? የአብርሽ ደጋፊ ተብዬዎቹ ማለት ነው፣ የሹምቷ ደጋፊዎች ማለት ነው። የእናንተ ወንድም የትኛው ነው ነውር ሲያጥ የትኛው ሼም እንደሆነ ሲያቅ ነው። ሼምማ ቢያቅ ነውርማ ቢያቅ ከአንድ ወር ጀምራ እስከ ዘጠኝ ወር ድረስ እያለቀሰች የጓደኞቹን ዩቱብ እያሳደገባት እየዞረባት እያለ የደስታዋን ቀን አንድ ቀን እንኳን ያስችለው ነበር። ምክንያቱም ያስችለው ማ የእናንተ ወንድም እኮ ለእናንተ ነው ወርቅ ሚዲያ ላይ ነው ወርቅ ማለት ነው። ከካሜራ ጀርባ ግን እባብ ነው እንስሳ ነው። እውነት እንስሳና ሰው እንዴት ነው? ለምን ተለየን? እኛ ሰው የተባን ነው። ለምንድን ነው እስቲ ንገሩኝ። እኛ እኮ አስበን አውጥተን ይሄን ነገር መጥፎ ነው ደግነን ብለን ለይተን ልናቅበት አይደለም እንዲ ሰው የተባነው ማለት ነው። እንስሳ ለምንድነው ነው ያልተባነው? እኛ ምክንያቱም ስለምናስብ፣ ስለምናገር፣ ስለምናወራ ይሄ ይከፋኛል፣ ይሄ መጥፎ ነገር ነው ብለን ስላናስብ ነው ሰው የተባነው ነው ማለት ነው። አብረሽ ማለት እንደዛ ነው። ምክንያቱም እዩ፣ እሱ ከክብሩ ብር ብር ብር ብር፣ ዶላር ዶላር መርጦ ነው ከሚስቱ ዶላር ነገ ለሚመጣው ልጅ ዶላር ማለት ነው። አንድ ልጅ ለመውለድ አንድ ሰው ስንት ያክም ቤት ይሄዳል፣ ስንት ንብረት ይጨርሳል ማለት ነው፣ ልጅ ለማግኘት። እሱ ግን አላህ ወዶት ንጹ የሆነ ልጅ ሰጥቶት አመስግኖ ለምን አምሳ ሰብስክራይብ አያገኝም? ለምን ሀያ ቪው አያገኝም? እንደዛ መኖር የሚችል ዛሬ እኛ ዘንድ ውሸት ስላመጣ ድራማ ስላመጣ ዝሞተን ስላመጣ ጎበዝ ይባላል ብላችሁ የምታስቡ ሰዎች ካላችሁ በጭራሽ ተሳስታችኋል። አብርሽ አሁን ብዙ ሰው ጣልቶታል ማለት ነው። ብዙ ሰው ቆሻሻ ብሎ እየጠራው ነው ማለት ነው። ያንን ከሚሆን ካፊንጫ ይውጣ። እውነቴ ነው ምላችሁ እኔ እዚህ ጋር ማወራ ምንም ምን ስለ እኔ አያገባችሁ። ምክንያቱም አብርሽ ሊወራበት ይፈልጋል ደግሞ እኛ ከሌለን ማንም አይለትማ። እኛን እኮ ነው ጎበዝ፣ እኛ እውነት አድማ አድርገን ማለት ነው ትንንሽ ዩቱበር ቲክቶከር ያሎችን ፈቶውን ሽርሽር ባናረግለት ማንም ዞር ብሎ የሚያየው የለም። እስቲ ሌላ ዩቱበሮች እያቸው፣ እነ ሙቤን ምናምን እያቸው፣ ሞር እነ ማርክን እያቸው ተናብርሽ ሲመጡ ነው ነፈቷቸው ሲንሸራሸር ነው እይታ ኖራቸው። ለምን ብሎ ነፈቶ የሚነሳው ነው ፈቶ የሚቦስተው ለምንድ ነው ከዝሙ ሴት እንደዚህ የሚላላጠው ማለት ነው። ብር ወዱ አይደል? ብር ፈልጉ አይደል? እንጂ ከሄርሚላ ላይ ነገር መጥፎ እንደሆነ ስተት እንደሆነ አብርሽ አያቅም፣ ህፃን ልጅ ያቃል። እውነቴ ነው ሙላችሁ። ትላንትን አላያችሁም እንዴ? ስታሻው ስትልልጠው፣ አጠገባቸው የተቀመጡ ወንዶች ራሱ አፈሩ። ሼ ሞድ ያዙባት እኮ። እና ስለዚህ አንድ ቀን እንኳን ትቶ የራሱን ፕሮግራም ቢያሳይስ፣ በእንደዚህ ነገር በደስታ አልፍ ያለው ቢልስ፣ ሊሞት ነው? አይሞትም ነበር እኮ። ነገር ግን ምንድ ነው ይሄ? ከመጀመሪያም ጀምሮ ብልግና ከብልግና ራሱ አይተናነስም። እኮ ጨጓራችሁ ይላጥ ማለት ነው። ላይላ ባረጌ ብልግና አለችው አብርሽ ብላችሁ ማለት ነው። ከብልግናም በላይ ብልግና ነው ይሄ ማለት ነው። ስነ ስርዓት የሌለው ማለት ነው። እንደውም በስነ ስርዓት አላሳደጉትም ቤተሰቦቹን አብርሽ ማለት ነው። ቤተሰቦቹ በስነ ስርዓት ቢያሳድጉት እንደዚህ አይሆንም ነበር። እውነቴ ነው የምላቸው። እንደዚህ አይነት ስራ አይሰራም ነበር ማለት ነው። ማንኛውም ሰው እንደዚህ አይነት ነገር አያደረግም እሱ ነው እንጂ ማለት ነው። እኔ በህይወቴ ዩቱበር እንዳብርሽ ብር ወዳጅና ዶላር ወዳጅ አላውቅም። ሞትም እኮ አለን። እቺ አዱኛ ኮ ጠፊ ናት። እኛ የመቼ ምን እንደሆነ አናቅም። ብቻ ውድ ቤተሰቦቼ ይሁን ልኝ ጉዳቸውን ማለት ነው።